የመጽሐፍ ቅዱሳዊ ተወስኖ መወሰን እና ነጻ ፈቃድ ትምህርት የኒቅያ በፊት ቤተ ክርስቲያን አባቶች አመለካከት ክፍል አንድ መጽሐፍ ቅዱሳዊ መሠረቶች ምዕራፍ አንድ በመጽሐፍ ቅዱስ ውስጥ ተወስኖ መወሰን መዝገበ ቃላት ትንታኔ፣ የግሪክ ቃላት ምርመራ ፕሮሬ ቀድሞ መወሰን ፕራሪንዜስ ቅድመ እውቀት ምዕራፍ ሁለት በመጽሐፍ ቅዱስ ውስጥ ነጻ ፍቃድ የብሉይ ኪዳን ማስረጃ የሰው ኃላፊነትና ምርጫ መዝገበ ቃላት ትንታኔ የግሪክ ቃላት ምርመራ ፕሮሬ ቀድሞ መወሰን ፕሮሪንዜስ ቅድመ እውቀት በአዲስ ኪዳን ውስጥ ያሉትን ቁልፍ የግሪክ ቃላት መዝገበ ቃላት ትንታኔ የመጽሐፍ ቅዱሳዊ ተወስኖ መወሰን ጽንሰ ሐሳብን ለመረዳት አስፈላጊ ነው። ይህም የኒቅያ በፊት ቤተ ክርስቲያን አባቶች መለኮታዊ ሉዓላዊነትን እንዴት እንደተረጎሙ የሚያብራራ የቋንቋ ትክክለኛነትን ያቀርባል። ሁለት ወሳኝ ቃላት ፕሮሬ ቀድሞ መወሰን እና ፕሮሪንዜስ ቅድመ እውቀት ወሳኝ በሆኑ ጽሑፎች ውስጥ ይታያሉ እና የጳውሎስን ምርጫ ስነ መለኮት መሰረት ይመሰርታሉ። ይህም አባቶች ከኋለኛው ስነ መለኮታዊ ሥርዓት አወጣት በፊት የተጠቀሙበትን የመጽሐፍ ቅዱስ መሰረት ይሰጣል። ፕሮሬ ቀድሞ ለመወሰን ከተብሎ ተብሎ የተተረጎመው ይህ ግስ ከፕሮ በፊት ከእና ሆሬ ለመወሰን ለመለየት ወይም ለመሾም ከየተገኘ የተገኘ ሲሆን በጥሬው ትርጉሙ እኮ በቅድሚያ ለመወሰን ኬ ማለት ነው። በአዲስ ኪዳን ውስጥ ስድስት ጊዜ ይታያል። በተለይም በሮሜ 8 29 30 አስቀድሞ ያውቃቸውን ደግሞ ቀድሞ ወሰነክህ እና በኤፌሶን አናምስ ለልጅነት ቀድሞ ወሰነን። ቃሉ ብዙውን ጊዜ ከመዳን ውጤት ጋር የተያያዘውን የእግዚአብሔርን መንገድ ወይም ወሰን የሚወስን ሆን ተብሎ የተደረገ ቅድመ ጊዜያዊ ተግባርን ያመለክታል። የክርስቶስን መምሰል ወይም እንደ ልጆች መቀበል። በሐዋርያት ሥራ 4 28 ላይ ከእጅህና አሳብህ እንዲሆን አስቀድሞ የወሰነው ሁሉ እንዲሆንኪ በማለት የክርስቶስን ስቅለት የእግዚአብሔርን እቅድ ይገልጻል። ይህም መጠኑን ወደ ታሪካዊ ክስተቶች ያሰፈዋል። ለአባቶች እንደ ኢሪኔዎስ ፕሮራዬ የእያንዳንዱን ግለሰብ ዕጣ ፈንታ ሙሉ በሙሉ ከመወሰን ይልቅ የእግዚአብሔርን ተግባራዊ ንድፍ የቤተ ክርስቲያንን መዳን ሊያመለክት ይችላል። የእሱ ንቁ ድምፅ መለኮታዊ ተነሳሽነትን ያጎላል፣ ነገር ግን ትክክለኛ ተገባበሩ ለምሳሌ ተግባራዊና ግለሰባዊ ለትርጓሜ ክፍት ሆኖ ቀርቷል፤ ይህም በተጻፉት ጽሑፎች ውስጥ የሚታይ ተለዋጭነት ነው። ፕሮሪንዘስ ቅድመ እውቀት ከማለት የሆነው ይህ ስም ፕሮ በፊት ከእና ጃይንስክ ማወቅ ኪ ያዋህዳል፣ ይህም ቀደምት እውቀት ወይም እውቅናን ያመለክታል። በሮሜ 8 29 አስቀድሞ ያውቃቸውን ችዕና በአንድ ጴጥሮስ 1 ሁለት እንደ እግዚአብሔር ቅድመ እውቀት ላይ ይገኛል። ምርጫን ከእግዚአብሔር ዘላለማዊ ግንዛቤ ጋር በማያዝ፣ ከቀላል እይታ በተለየ ፕራጊንዜስ በመጽሐፍ ቅዱሳዊ አጠቃቀም ውስጥ ግንኙነታዊ ትርጉም አለው። እግዚአብሔር እስራኤልን ኬ እንደሚያውቅ ከአሞስ 3 ሁለት ወይም እንደ ኤርምያስ ኤርምያስ አንድ አምስት ያሉ ግለሰቦችን እንደሚያውቅ ነው። ይህ ትንበያ ብቻ ሳይሆን የቅርብ ተግባራዊ እውቀት ይጠቁማል። ለአባቶች እንደ ኤስችኖስ ማርቲር ይህ የእግዚአብሔር ተወስኖ መወሰን የእርሱ የሆኑትን በማወቁ ላይ መሠረተ። ቅድመ እውቀትን ከግዴታ ቁጥጥር ይልቅ እንደ ምክንያት ያልሆነ ግንዛቤ በመቅረጽ ከነጻ ፈቃድ ጋር ሊስማማ ይችላል። ይህ አቋም የጂናስቴክ መወሰንን የሚቃወም ነው። በአጠቃላይ ፕሮራይድ እና ፕሮዋሪንዝ ተወስኖ መወሰንን የእግዚአብሔር ቀደምት ውሳኔ እና ግንኙነታዊ እውቀት ተለዋዋጭ መስተጋብር አድርገው ይገልጻሉ። አባቶች መለኮታዊ ሉዓላዊነትን ለማረጋገጥ እነዚህን ቃላት ተጠቀሙ። ለምሳሌ የክሌመንት ዘሮሜ የታዘዘ አጽናፈ ዓለም የሰውን ተግባር እየጠበቁ ለምሳሌ የወስችን ስነ ምግባራዊ ተጠያቂ ከዕጣ ፈንታ ይልቅ በማዳን በክርስቶስ ያማከለ ማዕቀፍ ውስጥ ይተረጉሟቸዋል። ምዕራፍ ሁለት በመጽሐፍ ቅዱስ ውስጥ ነጻ ፈቃድ የብሉይ ኪዳን ማስረጃ የሰው ኃላፊነት እና ምርጫ ብሉይ ኪዳን የሰው ነጻ ፈቃድ ጉልህ ማስረጃዎችን ያቀርባል። ኃላፊነትን እና የመምረት ችሎታን ከእግዚአብሔር ጋር ላለው የሰው ልጅ ግንኙነት ወሳኝ አድርጎ ያጎላል። ሁለት ቁልፍ ጽሑፎች ዘዳግም 30 19 እና ያሱ 24 15 ይህን ጭብት ጎልተው ያሳያሉ። እግዚአብሔር ሉዓላዊ ሥልጣኑን ሲጠቀም፣ ሰዎች የሥነ ምግባር ውሳኔዎችን እንዲያደርጉ በተከታታይ እንደሚጠራቸው ያሳያሉ። ይህ ተለዋዋጭነት የኒቅያ በፊት አባቶች ተወስኖ መወሰንን ከሰው ተግባር ጋር ለማመጣጠን የተጠቀሙበት ነው። ዘዳግም 30 19 ሕይወትና ሞትን በረከትንና መርገምን በፊትህ እንዳኖሩ ዛሬ ሰማይንና ምድርን በአንተ ላይ ያስመሰክራለሁ፣ እንድትኖር አንተና ዘርህ ሕይወትን ምረት። ከእስራኤል ወደ ተስፋይቱ ምድር ለመግባት ሲዘጋጅ ሙሴ የተናገረው ይህ ጥቅስ የሰው ኃላፊነትን ቃል ኪዳናዊ ማዕቀፍ ያጠቃልላል። የዕብራይስጥ ግስ ባር ባር ምረት ኪምቁ ውሳኔን ያጎላልኩ ሕይወት ከናክም የእግዚአብሔርን ሕግ በመታዘዝ ወይም ባለመታዘዝ ዘዳግም 30 15 18 የተያያዙ ተጨባጭ ውጤቶች ናቸው። ክህይወትን ምረጥክ የሚለው ግዴታ ሸክሙን በእስራኤል ላይ ያደርጋል። ለእግዚአብሔር አቅርቦት እውነተኛ ነጻነትን ያመለክታል። ኮ ሰማይና ምድርንክ እንደ ምስክሮች መጥራት ክብደትን ይጨምራል፣ ተጠያቂነትን ያጠናክራል። ለአባቶች እንደ የስቲኖስ ማርቲር ይህ ለሥነ ምግባራዊ በጎነት ቅድመ ሁኔታ ሆኖ ለነጻ ፍቃድ እንደ ኃይለኛ የማረጋገጫ ጽሑፍ ሆኖ ሊያገለግል ይችላል። እግዚአብሔር አማራጮችን ያቀርባል፣ ነገር ግን ሰዎች መንገዳቸውን ይወስናሉ። ይህ አቋም የጂናስቴክ ዕጣ ፈንታን ይቃወማል። ኢያሱ 24 15 እግዚአብሔርን ማገልገል በዐይናችሁ የከፋ ቢመስል ያን ጊዜ የምታገለግሉትን ዛሬ ምረጡ፣ በአባቶቻችሁ ማዶ ያለውን አማልክት ወይስ በምድራቸው የምትኖሩባቸውን የአሞራውያንን አማልክት። እኔና ቤቴ ግን እግዚአብሔርን እናገለግላለን። ኪ ኢያሱ በሴኬም የእስራኤልን ቃል ኪዳን ሲያድስ እምነትን እንደ ምርጫ በግልጽ ይቀርጻል እንደ ገና ቢያር ምረትኩ የሰውን ተግባር ያጎላል። አማራጮቹ የህይን ማገልገል ወይም የውጭ አማልክትን ማገልገል እውነተኛ አማራጮችን ያንጸባርቃሉ። እያሱ የራሱ መግለጫ እኛ ግን እግዚአብሔርን እናገለግላለን የተገደደ ውጤት ሳይሆን ሆን ተብሎ የተደረገ የፍላጎት ተግባርን ያሳያል። አውዱ የእስራኤል የጣቦት አምልኮ ታሪክ ለምሳሌ መሳፍንት 2 11 13 ይህ ነጻነት እንደሚተገበር ያሳያል። ብዙ ጊዜ በአሉታዊ መልኩ ነገር ግን የእግዚአብሔር ትዕግሥት ለምሳሌ መሳፍንት 2 16 የመመለስ ዕድልን ይጠብቃል። አባቶች እንደ ኢሪኔዎስ ይህን ለሰው ልጅ ክብር አስፈላጊ የሆነ የነጻነት ማስረጃ አድርገው ተመለከቱት። መለኮታዊ ሉዓላዊነት ምላሽን ከመወሰን ይልቅ የሚጋብዝ ነው። እነዚህ ጽሁፎች በአጠቃላይ የሰው ኃላፊነትና ምርጫ በብሉይ ኪዳን ትረካ ውስጥ የተሸመኑ መሆናቸውን ያረጋግጣሉ። የዘዳግም የሕይወት ወይም የሞት ውሳኔ እና የኢያሱ ታማኝነት ጥሪ ነጻ ፍቃድን በእግዚአብሔር ቃል ኪዳን ውስጥ የሚተገበር ነገር ግን በኃይሉ ያልተሻረ በእግዚአብሔር የተሰጠ ችሎታ አድርገው ያቀርባሉ። የኒቅያ በፊት አባቶች ተወስኖ መወሰን የእግዚአብሔር ከሰው ፈቃድ ጋር አብሮ እንደሚኖር ለመከራከር እንደዚህ ያሉ ጽሁፎችን ተጠቀሙ። የኦግስትኖስን በመለኮታዊ ምክንያት ላይ ጠንካራ አጽንኦት ከመስጠቱ በፊት ስነ መለኮታቸውን ቀርጸዋል። የብሉይ ኪዳን የሰው ነጻ ፈቃድ መግለጫ ከዘዳግም 30 19 እና ኢያሱ 24 15 አልፎ የሚሄድ ሲሆን ተጨማሪ ጽሑፎች የሰው ኃላፊነትና ምርጫ ጭብጥን ያጠናክራሉ። እነዚህ ጽሑፎች የእግዚአብሔርን በፈቃደኝነት መታዘዝን የሚጠብቅ መሆኑን ያጎላሉ። የኒቅያ በፊት አባቶች በመለኮታዊ ሉዓላዊነት እና በሰው ተግባር መካከል ስነ መለኮታቸውን ለማመጣጠን የሚችሉ ተጨማሪ ማስረጃዎችን ይሰጣል። ዘፍጥረት ሁለት ዐሥራ ስድስት ዐሥራ ሰባት እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ፣ መልካምንና ክፉን ከሚያስታውቀው ዛፍ ግን አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና ክህ በኤድን ውስጥ ለአዳም የተሰጠው ይህ ትእዛዝ በፍጥረት መጀመሪያ ላይ የሰውን ነጻነት ያረጋግጣል። የዕብራይስጥ ቃው መብላት ከከሚፈቅደው ኩ በፍጹም ትበላ ኩ ከወድ እና ከሚከለክለው ኩ አትብላ ኩ ወዲካው ጋር ውጤት ያለው ምርጫን ይቀርጻል። መታዘዝ ሕይወትን ያመጣል፣ አለመታዘዝ ሞትን ያመጣል። አዳም ለመብላት ያደረገው ተከታይ ውሳኔ ዘፍጥረት 3 6 አማራቹን የሚያቀርብ ነገር ግን መታዘዝን የማያስገድድ በእግዚአብሔር ያልተገደደ እውነተኛ ተግባርን ያንጸባርቃል። ለአባቶች እንደ ኢሪኒዎስ ይህ መሠረታዊ ትረካ ነጻ ፈቃድ ለሰው ተፈጥሮ ውስጣዊ እንደሆነ፣ ለስነ ምግባራዊ ተጠያቂነት አስፈላጊ እንደሆነ እና የእግዚአብሔር ሉዓላዊነት ምላሽን ከመወሰን ይልቅ እንደሚጋብዝ ካላቸው እይታ ጋር የሚስማማ መሆኑን ሊያጎላ ይችላል። ሕዝቅኤል 18 ሰላሳ ሰላሳ ሁለት እንግዲህ እናንተ የእስራኤል ቤት ሆይ እያንዳንዳችሁን እንደ መንገዳችሁ ፈርዳለሁ፣ ይላል ጌታ እግዚአብሔር። ከበደላችሁም ሁሉ ተመለሱ፣ በደልም ለጥፋት አይሆንባችሁም። እኔ በሞት ደስ አይለኝምና፣ ይላል ጌታ እግዚአብሔር፣ ተመለሱና በሕይወት ኑሩ። ክ የሕዝቅኤል የንሳ ጥሪ የግለሰብን ኃላፊነት ያጎላል። ከተመለሱ ከበ እና ከተመለሱ ከህብ የሚሉት ግዴታዎች ንቁ ምርጫን ይጠይቃሉ። ፍርድ ከግል ከመንገዶች ከዲያባይክ ጋር የተያያዘ ነው። እግዚአብሔር ሁሉንኪ በሕይወት እንዲኖር እንጂ እንዳይሞት ያለው ፍላጎት ዕጣ ፈንታን ውድቅ ያደርጋል፣ ውጤቱን በሰው ውሳኔ ላይ ያደርጋል። አባቶች እንደ ዮስቲኖስ ማርቲር ይህን በመዳን ውስጥ የነጻ ፈቃድ ሚና ማረጋገጫ አድርገው ተመለከቱት። የእግዚአብሔር ፈቃድ ህይወት ነው፣ ነገር ግን ሰዎች ከእርሱ ጋር መጣጣም አለባቸው። ይህ ተስማምቶ የግኖስቲክ መወሰንን ይቃወማል። ዘሌዋውያን 26 3 4 14 16 በሥርዓቴ ብትሄዱ ትእዛዜንም ብትጠብቁ ብታደርጓቸውም በጊዜውም ዝናብ ሰጣችኋለሁ ነገር ግን ባትሰሙኝ ይህንም ሁሉ ትእዛዜን ባታደርጉ በፍርሃት በሳንባና በትኩሳት እጎበኛችኋለሁ። ከ ይህ ቃል ኪዳናዊ ማዕቀፍ ሁኔታዊ ግንኙነትን ያቀርባል። መታዘዝ በረከትን ያመጣል፣ አለመታዘዝ መርገምን ያመጣል። የዕብራይስጥ ኤማ ብትኮ ምርጫን ይቀርጻል። ከብትሄዱ ከዶወቅ እና ከብታደርጉ ከዲያ እንደ ፈቃደኛ ተግባራት ናቸው። የእስራኤል የታዛዥነትና የዓመፅ ታሪክ ለምሳሌ መሳፍንት ይህ ነጻነት በተግባር ላይ መዋሉን ያሳያል። ለአባቶች እንደ ክሌመንት ዘሮሜ ይህ በእግዚአብሔር ሉዓላዊ ዕቅድ ውስጥ የሰውን ተግባር ሊያጠናክር ይችላል። ውጤቶች አስቀድሞ ከተወሰነ ዕጣ ፈንታ ይልቅ ምርጫዎችን ይከተላል። እነዚህ ጽሑፎች ዘፍጥረት 2 16 17 ሕዝቅኤል 18 30 32 እና ዘለዋውያን 26 3 የብሉይ ኪዳንን ነጻ ፈቃድ መግለጫ እንደ መለኮታዊ ትእዛዛት ምላሽ የሚተገበር እውነተኛ ሥነ ምግባራዊ እና ሕሉናዊ አደጋዎች ያሉት በእግዚአብሔር የተሰጠ ችሎታ አድርገው ያስፋፋሉ። የኒቅያ በፊት አባቶች ተወስኖ መወሰንን ከሰው ኃላፊነት ጎን ለማረጋገጥ እንደዚህ ያሉ ጽሑፎችን ተጠቀሙ።